እንግዲህ ይሄንን የልጆች ማቀፊያ ለመስራት ክር ያስፈልገናል፣ እና የሹራብ መስሪያ እንደዚህ ገመዱ ትልቅ የሆነ ቢሆን ይመረጣል። ያው የልጆች ማቀፊያ ትልቅ ስለሆነ የኔ ይሄ ሶስት ሚሊ ሜትር ነው የሹራብ መስሪያ። መቀስ፣ መርፌ እና ሜትር ያስፈልገናል ማለት ነው። አሁን እንጀምር ይህንን የልጆች ማቀፊያ ለመስራት መቶ ስልሳ ሁለት ስቲች ነው፣ ጥልፍ ነው የጠለፍኩት የጀመርኩት። ስለዚህ ብዙ ጥልፍ ስለሆነ መቶ ስልሳ ሁለት ረዘም እናርገው ክራችንን ስንጀምር ማለት ነው ረዘም ምናርገው እና እንጀምር እንዳያጥርብን እና ደግመን እንደ አዲስ እንዳንጀምር እናስረዝመውና መስሪያችንን ደግሞ እንደርበዋለን። እንደዚህ ደርበን በሁለቱ ለምን በአንዱ ከሆነ ሁለተኛውን ዙራችንን የመጀመሪያውን ዙራችንን ስንሰራ አይገባለንም፣ ይጠባል። ስለዚህ እንደርብና እንጀምራለን። እንዴት እንደሚጀመር ከፈለጋችሁ ሌላ የሰራሁት ቪዲዮ አለ፣ ሊንኩን ከታች አረግላችኋለሁ። አሁን እንጀምር። እንደዚህ ኒዝና ከዛ መስሪያችንን ከላይ ላይ እናስገባትልን፣ ከዛ ከአብራ ጣታችን ስር፣ ከዛ ከዚህ ጣታችን ላይ ስን እንደዚህ እናደረገው እንከተዋለን። የሰራውት ቪዲዮ አለ እንዳልኳችሁ፣ እሱን ቀስ በቀስ ስለሆነ የሰራውት እሱን ታዩታላችሁ። በሱ ተማሩና ከዛ በኋላ እንሰራዋለን አብረን። እዚህ እንደዚህ እያረግን የመጀመሪያ ጥልፌ ሁለት ነው። አሁን አንድ አረኩኝ፣ ሶስት፣ አራት፣ እንዲህ እንዲህ እያረግን መቶ ስልሳ ሁለት ጥልፍ ወይ እናንተ ትልቅ የምትፈልጉት ትልቅ ከሆነ ቁጥሩን መጨመር ነው የምትፈልጉት ደግሞ ሚያንስ ከሆነ ቁጥሩን መቀነስ ነው። እናንተ በፈለጋችሁ እኔ የጠለፍኩት መቶ ስልሳ ሁለት ጥልፍ ነው። እንዲህ እንዲህ እያረግን እንጠልፋለን ማለት ነው። መቶ ስልሳ ሁለት ይሄው እንግዲህ በደብል አርጌ መቶ ስልሳ ሁለት ጠልፍ ያለሁኝ አሁን አሾልከዋለሁ። አንዱን ብቻ እጎትተዋለሁ። አንዱን ጎትቼ አውጣና አሁን ሰፊ ነው የሚሆንልኝ ለመስራት። እንግዲህ ዙር አንድ ኒት ስቲች ብቻ ነው የምንሰራው፣ ሙሉን ኒት ስቲች። ኒት ስቲች እንዴት እንደሚሰራ ማወቅ የምትፈልጉ ካላችሁ ሊንኩን ከታች አረግላችኋለሁ የሰራውት ቪዲዮ አለ ከዚህ በፊት። ዙር አንድ ኒት ስቲች ሙሉን። ይኸው ዙር አንድ ሰርቼ ጨርሻለሁ። ዙር ሁለትንም እንደዛው ኒት ስቲች ሙሉን ኒት ስቲች እንሰራለን አራት ሴንቲሜትር እስኪ ደርስ ድረስ ዝም ብለን በጀርባውም በፊቱም ኒት ስቲች ነምንጠልፈው ማለት ነው። አራት ሴንቲሜትር በጀርባውም በፊቱም ኒት ስቲች ልክ እንደዚህ እሱን ከሰራን በኋላ ደግሞ አሳያችኋለሁ እንዴት እንደሆነ። ይኸው እንግዲህ እንደምታዩት አሁን አራት ሴንቲሜትር ሰርቻለሁ። አሁን የሚቀጥለውን እንሰራለን። የመጀመሪያው አስር ጥልፍ እና የመጨረሻው አስር ጥልፍ ሁልጊዜም በኒት ስቲች ነው የምንሰራው በጀርባውም በፊት ለፊቱን በኩል ኒት ስቲች ነው የምንሰራው። ሰራው ላሳያችሁ። የመጀመሪያው አስር ጥልፍ ኒት ስቲች ነው ሁለት ሶስት አራት አምስት አስር ኔት ስቲችን የሰራ ነው። ሁለት አራት ስድስት ስምንት አስር ከዛ በኋላ የሚቀጥለውን ይህን ኔት ስቲች ነው የምንሰራው። ከፈለጋችሁ ምልክት አድርጉበት የመጀመሪያውን አስር እና የመጨረሻው አስር ላይ እንዳይጠፋባችሁ ምልክት አድርጉበት። የሚቀጥለውንም አሁን ኔት ስቲች ነው የምሰራው። የሚቀጥለውን መቶ አርባ ሁለት ኔት ስቲች ይህ ማለት ይሄ ዙሪያ እንዳለ ኒት ስቲች ነው የሚሆነው ማለት ነው። ሙሉ መቶ ስልሳ ሁለቱ ጥልፍ ኒት ስቲች ይሆናል። የመጀመሪያው አስርና የመጨረሻው አስር ሁልጊዜም በጀርባም ሆነ በፊት ስንሰራ ኒት ስቲች ነው የምንሰራው። ይሄ ዙር አንድ ነው። ያው አሁን የመጨረሻው አስር ጋር ደርሻለሁ። ይህንንም ኔት ስቲች ነው የምንሰራው ማለት ነው፣ ለውጥ የለውም። አሁን ዙር ሁለት ጋር ነው ያለነው። ዙር ሁለትን የመጀመሪያውን አስር ኔት ስቲች እንሰራለን። አስር ኒት ስቲች ከሰራን በኋላ የሚቀጥለውን መቶ አርባ ሁለት ጥልፍ ወይ ደግሞ አስር ሲቀረን ያለውን ፐርል ጥልፍ ነው የምንጠልፈው። ፐርል ክራችን ወደፊት አድርገን ማለት ነው ፐርል እንጠልፋለን ለመቶ አርባ ሁለት ጥልፍ። አሁን አስር ቀርቶኛል አስሩን ኒት ስቴች እንሰራዋለን። የሚቀጥለውን ዙር ሶስት ነው። ዙር ሶስትን ልክ እንደ ዙር አንድ ሙሉን ኔት ስቴች እንሰራለን። ሙሉን አስሩንም 142 መሃል ላይ ያለውንም የመጨረሻው አስሩንም ሙሉን ኒት ስቲች ዙር 3 ዙር 3 እና ዙር አንድ አንድ አይነት ናቸው። እንደምታያት እዚህ ጋር አሁን ለውጥ እያመጣ ነው። የበለጠ እየሰራን ስንሄድ ልዩነቱን በደንብ ታዩታላችሁ። ያው አሁን መጨረሻው ላይ አስሩ ጋር ደርሻለሁ። አስሩንም ኒት ስቲችን እንሰራና ዙር አራት ጋር እንደርሳለን ማለት ነው ዙር አራትና ዙር ሁለት አንድ አይነት ናቸው። የመጀመሪያውን አስር ኒት ስቲች እንሰራለን። ከዛ በኋላ ያለውን መቶ አርባ ሁለቱን ደግሞ ፐርል ስቲች እንጠልፋለን። አስሩ ኒት ስቲች ከዛም፣ የሚቀጥለውን ፐርል እንጠልፋለን መቶ አርባ ሁለት ወይ ደግሞ አስር ሲቀረን፣ ይኸው አሁን አስር ቀርቶኛል። አስሩን ኒት ጥልፍ እንጠልፋለን። አሁን ዙር አምስት ነን። ዙር አምስት የመጀመሪያውን አስር ኒት ስቲች፣ ሁልጊዜም የመጀመሪያውን አስርና የመጨረሻውን አስር ኒት ስቲች ነው ምንጠልፈው። አስር አሁን እዚህ ጋር ነው የሚቀየረው። ይሄን ኒት ስቲች አይደለም የምሰራው፣ አሁን ፐርል ስቲች ነው የምሰራው። ሙሉን ፐርል እስከ አስር እስኪ ቀረኝ ድረስ ፐርል ጠልፋለሁ። ልክ አስር ሲቀረኝ አስሩን ኒት ስቲች እጠልፋለሁ። ከዛ እንግዲህ ዙር ስድስት ጋር እንገናኛለን። አሁን አስሩን እጠልፋለሁ ኔት ስቴች ከዛ ዙር ስድስትን ደግሞ እንጀምራለን። ዙር ስድስት፣ የመጀመሪያውን አስር ስር ኒት ስቲች፣ ከዛ መቶ አርባ ሁለቱ ኒት ስቲች፣ የመጨረሻውን አስር ኒት ስቲች። ያ ማለት ሙሉን ኒት ስቲች ነው የምንሰራው፣ ሙሉን ሳንቀየር አስር ከዛ በኋላ የሚቀረውንም ኔት ስቲች አስሩን የመጨረሻውን ኔት ስቲች እንጠልፍና ከዛ ዙር ሰባትን ደሞ እንጀምራለን። ዙር ሰባት ልክ እንደ ዙር አምስት ነው። የመጀመሪያውን አስር ኒት ስቲች እንጠልፋለን። ከዛ መሀል ላይ ያለውን መቶ አርባ ሁለቱን ፐርል ስቲች እንጠልፋለን አስር አሁን ፐርል ስቲች ጠልፋለሁ። መቶ አርባ ሁለቱን ወይ ደግሞ አስር ሲቀረኝ ልክ መጨረሻ ላይ አስር ሲቀረኝ አስሩን ኒት ስቲች እንጠልፋለን ማለት ነው። የመጨረሻው አስሩን ኔት ስቴች እንደርስ እንጠልፍና ከዛ ዙር ስምንትን እንጀምራለን። ዙር ስምንትና ዙር ስድስት አንድ አይነት ናቸው። ሙሉን ኔት ስቲች ነው የምንሰራው። አስሩንም ኔት ስቲች፣ የመሀሉንም ኔት ስቲች፣ የመጨረሻው አስሩንም ኔት ስቲች ሙሉን ሙሉን ኒት ስቲች እንጠልፋለን። አሁን የመጨረሻው አስር ጋር ነው ያለነው። አስሩን ኒት ስቲች እንጠልፍና ከዛ ዙር ዘጠኝን እንጀምራለን ዙር ዘጠኝ ለየት ይላል ከሌላው። የመጀመሪያውን አስር ኔት ስቴጅ ነው እንደ ሁልጊዜም። ኔት ስቴጅ አስሩን ከሰራን በኋላ አሁን ሁለት ሁለት ሁለት እያረግን እናከፋፍለዋለን። የመጀመሪያውን ሁለት ፐርል ስቲች እንጠልፋለን። ከዛ ሁለቱን ኒት ስቲች ከዛ ፐርል ስቲች፣ ኒት ስቲች፣ ፐርል ስቲች እያልን አስር ጠልፍ እስኪቀረን ድረስ እንደዚሁ ዝም ብለን እንቀጥላለን። ሁለት ሁለት አድርገን ከሰራን በኋላ የመጨረሻውን አስር ኒድ ስቲች እንጠልፈዋለን። አሁን ዙር አስር ጋር ነው ያለነው። ዙር አስር እና ዙር አስርን የመጀመሪያውን አስር ኒድ ስቲች እንጠልፋለን። አስር ዙር ዘጠኝ ላይ የጀመር ነው የመጀመሪያው። አስሩን ከጠለፍን በኋላ ፐርል ነው። ሁለት ፐርል ሁለት ኒት ሁለት ፐርልን ያል ነው። አሁን ደግሞ አስሩን ከጠለፍን በኋላ ሁለት ኒት ነው የምናደርገው። ስታዩትም እዚህ ላይ ልሙጥ ነው ያስታውቃችኋል የኒት ጥልፍ መሆኑ። ሁለት ኒት፣ ሁለት ፐርል፣ ሁለት ኒት፣ ሁለት ፐርል ግራም ያጋባችሁ ከሆነ አሁን እዚህ ጋር ስታዩት ይህ ኒቱ ልሙጥ ነው። አያችሁት፣ ልሙጥ ነው። ፐርሉ ደግሞ ድብልብል ድብልብል ያለ ነገር አለው። ይህ እንደዚህ አይነት ስታዩ ኒት ነው፣ ኒት ተጠልፋላችሁ። ይህን ድብልብል ያለውን ስታዩ ደግሞ ፐርል ነው፣ ፐርል ተጠልፋላችሁ ማለት ነው። አስር እስኪ ቀረን ድረስ ከዛ ዙር 11 ልክ እንደ ዙር ዘጠኝ ነው የምንጠልፈው። ዙር 11 እና 9 አንድ አይነት ናቸው። ዙር 12 ደግሞ ልክ እንዳሁኑ እንደማሳያችሁ ዙር 10 አንድ አይነት ናቸው። ስለዚህ ልክ እስከ ዙር 12 ከጠለፍን በኋላ ዙር 13 ላይ እንዴት እንደሆነ አሳያችኋለሁ። ዙር አስራ ሶስት ላይ አሁን ዙር አስራ ሶስት ጋን ያለ ነው፣ እንግዲህ ይሄን ይመስላል እንደምታዩት። አሁን ዙር አስራ ሶስትን የምንሰራው ፐርል ነው። ይሄኛው አያችሁ፣ ድብልብል ድብልብል ያለው ፐርል፣ ይሄ እንዲመስለልን ፐርል እንጠልፋለን። ስለዚህ የመጀመሪያውን አስር ኒት ኒት ጥልፍን ጠልፍና የቀረውን ሙሉን 142 ጥልፉን ፐርል እንጠልፋለን። አሁን አስሩን ኒት ስቲች አስር አስር ኒት ስቲች ጠለፍኩኝ። ከዛ የቀረውን ፐርል አስር እስኪቀረኝ ድረስ ያለውን ፐርል ይኸው አሁን የመጨረሻው አስር ጋር ደርሰናል። አስሩን ኒት ስቲች እንጠልፍና ከዛ ዙር አስራ አራትን እንጀምራለን። ዙር አስራ አራት ሙሉን ኒት ስቲች ነው የምንጠልፈው። አስሩንም መሀሉንም የመጨረሻውንም አስር ሙሉን ኒት ስቲች አስሩን ኔት ስቲች ከዛ የቀረውንም እንደዛው ኔት ስቲች። አሁን በጀርባው ዙር 15 ጋር ደርሰናል። ዙር 15ን የመጀመሪያውን አስር ኔት ስቲች እንጣልፋለን አስር ከዛ በኋላ ደግሞ ፐርል ጥልፍ ነው የምንጠልፈው። መሀሉን መሀሉን ፐርል ልክ እንደ ዙር አስራ ሶስት ማለት ነው መሀሉን ፐርል ከዛ መጨረሻውን አስሩን እዚጋ ስንደርስ የመጨረሻውን ኒት ጥልፍ እንጠልፋለን ማለት ነው ሁ ፐርል የምንጥለፈው አሁን የመጨረሻው አስር ኔት ስቲች ጠልፍና ከዚ ዙር አስራ ስድስትን ደግሞ እንሰራለን። ዙር አስራ ስድስት ሙሉን ኔት ስቲች ነው ምን ጠልፈው። አሁን ከዙር ሁለት ይህንን 16ን ከጨረስን በኋላ ዙር 16ን ከዙር ሁለት እስከ ዙር 16 ያለውን ደጋግመን ደጋግመን ደጋግመን የምንፈልገው ደረጃ እስክንደርስ ደርስ እንሰራለን። ከዙር ሁለት እስከ ዙር 16 እሱን መደጋገም ነው። እናንተ የምትፈልጉበት ደረጃ ስደርሱ ከዛ እንዴት አድርገን ደግሞ ጠርዙን ይህናን ጠርዝ እንዴት እንደምንሰራ ደግሞ አሳያችኋለሁ ማለት ነው። እንግዲህ አሁን ሰርቼ ጨርሻለሁ። ይሄው እንደምታዩት ጠርዙ ጠርዙ ተመሳሳይ ነው። አሁን የመጨረሻውን ጠርዝ መስራት እንጀምራለን። እሱ ደግሞ ሙሉን ኒት ስቲች ነው። ልክ ይሄኛውን ጠርዝ እንደሰራ ነው ማለት ነው። በጀርባውም በፊት ለፊቱ በኩል ኒት ስቲች ነው የምንሰራው ማለት ነው። ሲ አሁን ይሄ ፐርል ስቲች ነው። ይህንን ኒት ስቲች አረገዋለሁ ማለት ነው። የመጀመሪያው አስር ኒት ስቲች ነው። ከዛ ቀጥሎ ያለውንም ኒት ስቲች አረገዋለሁ ያ ማለት ሙሉውን ኒት ስቲች ነው። ከዛ በጀርባውም ስንመጣ እንደዛው ኒት ስቲች ለ አራት ሴንቲሜትር ያህል እንጠልፋለን ልክ እንደዚህ ማለት ነው። ይሄን የሰራነው አራት ሴንቲሜትር ነው። ልክ ይሄንም ያህል መጠን እንሰራና ከዛ ደግሞ አብረን እንዴት እንደምንዘጋው አሳያችኋለሁ። ይሄው አሁን እንግዲህ አራት ሴንቲሜትር ያህል ው ሰርቻለሁኝ። እንግዲህ ከአሁን በኋላ መዝጋት ነው የሚቀረው። አሁን ዘጋዋለን አብረን። ለመዝጋት የመጀመሪያውን ጠልፍ እንጠልፋለን የመጀመሪያ፣ ከዛ ሁለተኛውንም ኒት ስቲች እንጠልፍና የመጀመሪያ የጠለፍነውን ይዘን በሁለተኛ በጠለፍ ነው ላይ ደርበ እንደዚህ እናሾልከዋለን። ላሳያችሁ፣ እንጠልፋለን። አሁን ሁለት ጠልፍ ነው ያለኝ መስሪያዬ ላይ። መጀመሪያውን ይዝና ሁለተኛው ላይ እደርበዋለሁ። ደርቤ አሾልከዋለሁ። አሁንም እንደዛ አታጥብቁት እጃችሁን ስትሰሩ፣ ላላ አርቁት እንትን እንዳይል ጥብቅ እንዳይል። ሄ እጃችሁን ላላ አርጋችሁ የመጀመሪያውን እያያዛችሁ ሁለተኛው ላይ መደረብ። አሁንም እንደዛ አንድ እንጠልፋለን። የመጀመሪያውን ይዘን ሁለተኛው ላይ መደረብ። አንድ እንጠልፋለን። የመጀመሪያው ላይ እንደዚህ እንደዚህ እንደዚህ እያረግን አያችሁት? ይሄ ቁጥርጥር ቁጥርጥር ይመስላል የተዘጋበት። እንዲህ እያረግን እስከ መጨረሻው ድረስ እንዘጋዋለን ማለት ነው። ይኸው እንግዲህ አሁን ጨርሻለሁኝ ዘግቼው። አያችሁት? ሙሉን ዘግቼ ጨርሻለሁ። የመጨረሻውን ጥልፍ እንቆርጥና ከዛ እንቋጥረዋለን አሾልከን በዚህ ከቋጠርን በኋላ ወደ መርፌ እናስተላልፍና እንዳይፈታብን። ከዛ እዚህ ጋ እንደብቀዋለን፣ አብረን እንሰፈዋለን እንደዚህ እንዳይታይም እንዳይፈታም ይረዳዋል። እዚህ ጋር ቪቪ ያለበት ጋር እዚህ ጋር እያስገባን አይችው አይታይም። የተሰፋ መሆኑን አያስታውቅም። ምንፈልገው ደረጃ ስንደርስ እንቆርጠዋለን። አሁን ቆረጥ ነው ጨረስን ማለት ነው። እንግዲህ ይህን ይመስላል። የክሬ ጨመርኩበት። እንደዚህ እንደዚህ ያሉ አሉ። እነሱንም በመርፌ እያስተላለፍን እያስገባን እንሰፈዋለን ማለት ነው። እንደብቀዋለን እንዳይታይ፣ እንዳይፈታ። እዚህ የቋጠርኩበት ጋር በቆርጠው ይፈታል። ከዛ ይተረተራል። እንዳለ የሰራ ነው ስራ ማለት ነው። እዚህ እንደዚህ እንደዚህ እያደረግን እንሰፈዋለን። ኤስኤስዲ ይሄን ይመስላል። አሁን ማረገው በስቲም ባለው የልብስ መተኮሻ ሳልነካው ሳልነካው ከላይ በስቲሙ ብቻ እያረኩኝ እተኩሰዋል ነው፣ አልነካውም፣ በመተኮሻው አልነካውም። ያለዛ ይሄ ዲዛይኑ ይሄ ይጠፋል፣ ድፍጥጥ ይላል። ስለዚህ ሳንነካ በስቲሙ ብቻ እንዲ ቀጥ እንዲልልን እንተኩሰዋለን ማለት ነው። እንግዲህ አሳያችኋለሁ ምን እንደሚመስል ከተኮስኩት በኋላ እንግዲህ የሰራሁት የልጆች ማቀፊያ ይህን ይመስላል አልተኮስኩትም ጭኜ በስቲሙ ብቻ ነው ከላይ ዝም ብዬ ነው ከላይ ስቲሙን እንትን ያልኩበት እንጂ አልነካሁትም በመተኮሻው ይህን ይመስላል ቁመቱም ስፋቱም ከበፊቱ ተልቋል። ስን በስቲሙ ስንተኩሰው ይለጠጣል። ስፋቱ ተልቋል ከበፊቱ። ይህንን የልጆች ማቀፊያ ለመስራት ሶስት መቶ ግራም ክር ነው የጨረሰብኝ እና የሰራውት ደግሞ በአክለሪክ በሚባለው የክር አይነት ነው። እንግዲህ ይሄንን የልጆች መታቀፊያ ለስጦታም ሆነ ለራሳችሁ መስራት ትችላላችሁ። ከአንድ እስከ አስራ ስድስት ብዬ ያሳየኋችሁ ከዚህ እስከዚህ ድረስ ያለው ነው፣ ከአንድ እስከ አስራ ስድስት ዙር። ስለዚህ ይሄንን በመደጋገም በመደጋገም በመደጋገም ነው እንደዚህ የሚሆንላችሁ ማለት ነው። ጠርዙ አያችሁት፣ የመጀመሪያው አስር እና የመጨረሻው አስር ጠርዙ አንድ አይነት ነው፣ ሙሉን ማለት ነው። እንግዲህ መልካም የሹራብ ስራ። አብራችሁን ስለቆያችሁ አመሰግናለሁ። ቻው